ሃይማኖት በዋናነት ትርጉሙ ከእግዚአብሔር ዘንድ የሚገለጥ እውነት ማለት ነው። ሃይማኖት ማለት አስተምህሮ ማለት ነው። ባጭሩ እግዚአብሔር ሰዎች ይቀበሉት ዘንድ ተቀብለው ይመሩበት ዘንድ የሚሰጠው ትምህርት፣ እምነት፣ አስተምህሮ እርሱ ሃይማኖት ይባላል። ስለእኛ አሁን ስላለንባት ቤተክርስቲያን ደግሞ ስናወራ እሱ ቤተክርስቲያን ይባላል። በዋናነት የትኛው ነው ትክክል? ኦርቶዶክስ ነው ፕሮቴስታንት ስንል እያወራን ያለ ነው። በቃ እንደ አጠቃላይ ስለ ቤተክርስቲያን ነው። አሁን ቤተክርስቲያን ምንድን ነው ነው። መጽሐፍ ቅዱሳችን ስለ ቤተክርስቲያን በጣም ብዙ የሚናገረው ነገር አለ። ቤተክርስቲያን ማለት የግሪኩ ቃል ኤክሌሲያ ነው። ኤክሌሲያ ጉባኤ፣ ለአንድ ለተመሳይ አጀንዳ ለተመሳይ ጉዳይ የተጠሩ የሰዎች ስብስብ እንደማለት ነው። የቃሉ ትርጉም የተጠሩ ሰዎች፣ የተመረጡ ወይም የተጠሩ ተጠርተው የወጡ ሰዎች ስብስብ፣ ህብረት፣ እሱ ኤክሌሲያ ይባላል፣ ቤተክርስቲያን ይባላል። እና በክርስትና ውስጥ ደግሞ ኢየሱስ እርሱ ክርስቶስ የህያው እግዚአብሔር ልጅ እንደሆነ የሚያምኑ አምነው ደግሞ በስሙ የተጠመቁ የነዚህ የአማኞች ስብስቡ መንፈስ ቅዱስ ይወረደበት የሐዋርያት ጉባኤ ማለት ነው። ለመጀመሪያ ጊዜ ሐዋርያት የመቶ ሀያው ቤተሰብ ተሰባስቦ ሳለ ነው ጌታ ኢየሱስ ወደ አባቱ ካረገ በኋላ ቅዱሱ መንፈስ በእነርሱ ላይ ያፈሰዋል እና ያኔ ቤተክርስቲያን ትወልዳለች። ቤተክርስቲያን ማለት ያ ነው። ያ ህብረት፣ ያ የሐዋርያት ህብረት፣ ሐዋርያት የነበሩበት የዛ የመቶ ሀያው ቤተሰብ ከዛ በኋላ ያቺናት፣ ያቺ ቤተክርስቲያን ናት። ቀስ በቀስ እያደገች እያደገች እያደገች የምትሄደው ቤተክርስቲያን ከተባለ በቃ ያቺናት፣ ያቺ ጉባኤ መንፈስ ቅዱስ ይወረደባት የአማኞች ስብስብ ከዛ በኋላ ስብከት የሚነሳው ከዛ ጉባኤ ነው፣ ከዛ ህብረት ውስጥ ነው። ቤተክርስቲያን እንዳትረሱ ምንድነው? ሰዎች ናቸው። የነዚህ የአማኞች ስብስብ የሐዋርያት ስብስብ። ልክ ይሄ ጸሎት ሃይማኖትን ስትጸልዩ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ሰማይና ምድርን የፈጠረ የሚታየውና የማይታየውን እያላችሁ የምትጸልዩት ጸሎት ማለት ነው። አሁን እሱ ጸሎት ሃይማኖት ይባላል እና ክሪዳችን ነው። የእምነት መግለጫችን ነው። ያንን የምናምነውን ደግሞ እንጸልየዋለን። ምስክርነት ምስል ሆነ ማለት ነው። ስለዚ እዛ ጸሎታችን ላይ ሐዋርያ በሰሯት በአንዲት ክብር ቤተክርስቲያን እናምናለን ትላላችሁ አደለ? እና እሱያ ያ ማለት ነው። ቤተ ክርስቲያን ሲባል እሱ ነው ያ ጉባኤው ማለት ነው። በዛች በአንዲት ጉባኤ እናምናለን። በብሉይ ኪዳን እንደምታስታውሱት እግዚአብሔር አለ። ከዛ ደግሞ የእግዚአብሔር ምን አለ ህዝብ አለ፣ ህዝበ እስራኤል እስራኤል የእግዚአብሔር ህዝብ ነው። እግዚአብሔር ህዝብ አሉት፣ የተመረጠ ህዝብ ነው። ያ ህዝብ ከሌላው ከቀረው ዓለም ሁሉ ይለያል። የሆነ በግዝረት ምናምን ተለይቶ የቀረውን አህዛብ ይለውና ይህንን ግን ምርጥ ይሏል፣ የተመረጠ ህዝብ ይሏል። እስራኤል ለእግዚአብሔር የተመረጠ ህዝብ ነው በብሉይ ኪዳን። ልክ ጌታ ኢየሱስ ሲመጣ ያ የተመረጠው ህዝብ የሚቀጥለው በቤተ ክርስቲያን በኩል ነው። አሁን በሐዲስ ኪዳን የተመረጠው የእግዚአብሔር ህዝብ ቤተ ክርስቲያን ናት። አለቀ። ወይም ቤተ ክርስቲያን ነው፣ የአማኞች ስብስብ ማለት ነው። በግንዱ ላይ ያለ ነው፣ በክርስቶስ ላይ ያለ ነው። አሁን እኛ ነን። ስለዛ ምንድን ነው? አሁን በሐዲስ ኪዳን የእግዚአብሔር ህዝብ አለ። ያ የእግዚአብሔር ህዝብ እነማናቸው? አልኳችሁ፣ ክርስቲያኖች እኛ አማኞች ይህ ስብስብ ይህ ህብረት የእግዚአብሔር ህዝብ ይባላል እንዳትረሱ ከመቼ ነው የጀመረ አልኳችሁ በውልደት ደረጃ ከሆነ ሐዋርያት አሁን ጅማሬው በውልደት ደረጃ ነው ያልኩት እንጂ በተስፋ ደረጃ ከጥንትም አለች ቤተክርስቲያን በተስፋ ደረጃ በውልደት ደረጃ ግን መንፈስ ቅዱስ ግዴታ ስለሚያስፈልግ መንፈስ ቅዱስ ሲመጣ ያኔ በዛ በበዓለ ፔንቴኮስቴ ማለት ነው ወይም በበዓለ ሀምሳ መንፈስ ቅዱስ ልክ ሲመጣ ቤተክርስቲያን ያን ተጀምራለች። አሁን እንዳትረሱ፣ ይሄ ነው በጣም መሰረቱ። ይህንን ካወቃችሁ ለብዙ ነገር መልስ ታገኛላችሁ። ምንድነው ያ ህብረቱ? ከዛ ህብረት ውስጥ ስብከት ይሰጣል። ለምሳሌ ሐዋርያቱ ሲሰብኩ በቃ በዛው ህብረት ውስጥ ናቸው። ሐዋርያትም ይሰበካል፣ ሰዎች ይሰማሉ። ያንን ወንጌል የሚሰበከውን ወንጌል የእግዚአብሔርን ቃል ይሰማሉ። ከዛን ያምናሉ። እምነት ከመስማት ነው፣ መስማቱም በእግዚአብሔር ቃል ነው እንዲለ ሮሜ አስር ላይም ይሰሙና ከዛ በኋላ ምን ያደርጋሉ? ይጠመቃሉ። ማንም ያጠምቃቸው እዛው መጀመሪያ ላይ ያለችው እዛች ጉባኤ ውስጥ ያለች እነዚያ አማኞች ውስጥ ያሉ ለዚህ ነገር የተሾሙ ሰዎች ማለት ነው፣ ያጠምቋቸዋል ከዛ በኋላ የሚድኑት የሚጨመሩት እዛው አስቀድሞ የነበረው ህብረት ላይ ነው። ሌላ ህብረት ራሳቸው ሄደው መጀመር አይቻልም። እዛው ህብረት ላይ ይጨመራሉ፣ እዛው ህብረት ላይ ይጨምራሉ። ለዛ ነው በሐዋርያ ስራ ምዕራፍ ሁለት ላይ አስቡት፣ ከላይ ጀምሮ አሁን እንዳልኳቸው የመቶ ሀያ ቤተሰብ ምናምን መንፈስ ቅዱስ መጥቶ ያቺ ቤተክርስቲያን በውልደት ደረጃ ትጀመራለች። ሆ አለ የሌልና ከዛ በኋላ መጨረሻ ላይ ቁጥር 47 ላይ ምን ይላል? ሐዋርያት ስራ ምዕራፍ ሁለት የመጨረሻው ቁጥር ላይ ማለት ነው። ጌታም እለት እለት የሚድኑትን በእነርሱ ላይ ይጨምር ነበር ይላል። ጌታም እለት እለት የሚድኑትን የሚድኑትን በማን ላይ ይጨምር ነበር? በእነርሱ በጉባኤው በሐዋርያት ጉባኤ በሐዋርያት ህብረት ላይ ማለት ነው። እና ይህ ህብረት እንደ እድር ያለ ዝም ብሎ ስብስብ አይደለም ወይ ደግሞ ዝም ብሎ ለዓለማዊ አጀንዳ እንደሚሰባሰቡ ሰዎች ያለ ስብስብ አይደለም። ወይም እንደ አንዳንድ ሐሰተኛ የእምነት ተቋማት ወይም ቤተ እምነቶች በሆነ በሐሰተኛ ነቢይ በሐሰተኛ መምህራን ምናምን የተጀመሩ ቤተ እምነቶች ጋር እንዳለው አይነት ስብስብ አይደለም። ይሄ ስብስብ በጣም ድንቅ የሆነ ታላቅ የሆነ ስብስብ ነው። ለምንድን ነው ታላቅ የሆነና ድንቅ የሆነ ስብስብ የምላችሁ? ይህ ስብስቡ በመጽሐፍ ቅዱስ እንደተገለጠልን የክርስቶስ ኢየሱስ የራሱ አካሉ ተብሎ ተነግሮለታል። ይህ ስብስብ ይህ ህብረት ወይም ቤተክርስቲያን የጌታ ኢየሱስ ስጋው ወይም አካሉ ተብሎ ተገልጸላታል እንዴት እንደተባለች አስረዳቸዋለሁ ሚስቲካል ቦዲ ኦፍ ሎርድ ክራይስት ናት የጌታ ክርስቶስ ሚስቲካል ቦዲ ናት ታላቂ ሆነች ሚስጥራዊ የሆነች ስጋው ወይም አካሉ ናት ቅዱስ ጳውሎስ ሲናገር በቆላሲስ መልእክቱ ምዕራፍ አንድ ቁጥር 18 ላይ ምን ነበር የሚለው እርሱም ይልና ጌታ ኢየሱስን ማለት ነው እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል የአካሉ ይልና ማለትም ብሎ እዛው ጋር ይታደርጎማል የአካሉ ማለትም የቤተክርስቲያን ራስ ነው ራስ ነው ጌታ ኢየሱስ ራስ ነው የማን የቤተክርስቲያን ኤፌሶን ምዕራፍ አንድ ላይ እንደተነገረው ነው ኤፌሶን አንድ ቁጥር ሀያ ሁለት ጀምሮ ምናምን ከቁጥር ሀያ ጀምሮ ጀምራችሁ እርሱም ለቤተክርስቲያን ራስ ይሆን ዘንድ ሰጠው ይላል ጌታ ኢየሱስን ማለት ነው ለቤተክርስቲያን ራስ እንዲሆን ሰጠው ይልና እርሷም ይላል ቤተክርስቲያንም ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ከበድ የሚል ቃል ይመሰላል አይደል? ከመጀመሪያው ጀምርላችሁ፣ አንደኛ እርሱም የአካሉ ማለትም የቤተክርስቲያን ራስ ነው በማለቱ ቆላሲስ 1፡18 ላይ ቤተክርስቲያን የኢየሱስ አካሉ ናት። ቤተክርስቲያን የኢየሱስ አካሉ ናት፣ ወይም ስጋው ናት። እንዴት እንደዛ እንደተባለች አስቀድሜ ልንገራችሁ በአንደኛ ኮረንቶስ ምዕራፍ 10 ከቁጥር 16 ጀምሮ ሁላችሁም እንደምታውቁት ስለ ቅዱስ ቁርባን ጳውሎስ ሲናገር እንዲላል፣ ከዛ የተነሳም ጭምር ስለሆነ ማለት ነው። አካሉ የተባለችው ቤተክርስቲያን እንዲላል የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ወይም ደግሞ ምናልባት ሊትራሊ በቀጥታ ወደ አማርኛውን ተርጉሞ ካልን ይሄ አሁኑ መጽሐፍ ቅዱሳችሁን ሲገልጡ የምታነቡት አሁን እንዳልኩት ነው። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ይላል። ግን ቀጥታን ተርጉሞ ካልን ግን የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አይደለምን? ይላል። ቀጥታ ከጌታ ደም ጋር ህብረት የምናደርግበትም ስለሆነ ማለት ነው። የምንቆርሰው ህብስት ከጌታ ስጋ ጋር ህብረት አይደለምን? በማለት ያ የምንቆርሰውን ህብስትና የሚፈ ምንድን ነው የምንባርከውን ወይን ወይም ያንን ጽዋ አንስቶ የጌታ ስጋ እና የጌታ ደም እንደሆነ ከነገረን በኋላ እንዲህ ይላል። አንድ ስለሆነ ይላል የምንቆርሰው ያህብስቱ ማለት ነው ቅዱስ ስጋው የጌታችን ስጋ በቅዳሴ ሰዓት የሚደረገው አንድ ስለሆነ ልክ የቆረስ ነው አይደለም የሚለው ይዘ የምንቆርሰው ነው የሚለው ሁሌም ይቆረሳል። ቅዳሴ ባለ ጊዜ ሁሉ ቅዱስ ቁርባን አለ። ሁሌም ያ ህብስት ይቆረሳል። ያ ታላቅ ህብስት የጌታ ስጋ በቅዳሴ ውስጥ የጌታ ስጋ የሚሆነው እርሱ ሁሌም ይቆረሳል። ያ የጌታ ስጋ እና የሚቆረሰው አንድ ቦታ ብቻም አይደለም፣ የተለያየ ቦታ በአለም ሁሉ ዙሪያ ያሉ አብያተ ክርስቲያናት ጥንታውያን አብያተ ክርስቲያናትና እውነተኛ የጌታ ክርስቲያኖች ማለት ነው። ሁሉም ይህን ነገር ያደርጋሉ እና ቢያደርጉም፣ ግን የተለያየ አካባቢ ቦታ ቢሆን፣ ሁሌም እየተደጋገመ የሚደረግ ቢሆነ፣ ራሱ ግን የጌታ ስጋ ነውና አንድ ህብስት ስለሆነ ተብሎ ተነገረለት። አንድ ህብስት ወይም አንድ እንጀራ ስለሆነ ምክንያቱም የጌታ ስጋ ስለሆነ ጌታ አንድ ነው ስጋውም አንድ ነው ስለዚ በተደጋጋሚ ቢደረግም ህብረትነቱ ከጌታ ስጋ ጋር ስለሆነ ያህብስት አንድ ስለሆነ ተብሎ ተነገረለት ቁጥር 17 ላይ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 አንድ ህብስት ስለሆነ ይልና እኛ ብዙዎች ስንሆን አለ ክርስቲያኖች ብዙዎች ስንሆን እያለ ነው ጳውሎስ አንድ ስጋ ነን ይላል አንድ ስጋ ነን አንድ አካል ነን ወይም አንድ ስጋ ነን ብዙዎች ስንሆን እንዴት ነው አንድ ስጋ ምን ሆኖ ነው አሁን ጥያቄው እዛው ጋር ጳውሎስ ይመልሰዋል። ግን መጀመሪያ እናንተ ደንብ አስቡት፣ ክርስቲያኖች ብዙዎች ነን። ታዲያ ብዙዎች ከሆንን እንዴት አንድ ስጋ መሆን እንችላለን? እንዴት አንድ ስጋ ሆንን? አንድ ስጋ እንዴት እንሆናለን? ልክ ለምሳሌ እጃችሁ፣ እግራችሁ፣ አፍንጫ፣ አይን፣ ጆሮ ምናምን፣ እነዚህ አሁን አንድ ስጋ ናቸው። የተለያዩ ናቸው። እጅ እጅ ነው እንጂ አይን አይደለም። አይንም አይን እንጂ ጆሮ አይደለም። ጆሮም ጆሮ እንጂ አፍንጫ አይደለም። አፍንጫም አፍንጫ እንጂ አፍ አይደለም። ግን እነዚህ ሁሉ ግን በህብረት ግን አንድ ስጋ ናቸው፣ አንድ አካል ናቸው። እኛ ራሳችን እኔ እኔ እንጂ ጳውሎስ አይደለሁም። ጳውሎስም ጳውሎስ እንጂ አክሊልን አይደለም። ወይም ደግሞ እኔ ራሴ እኔ እንጂ ፍሬ አይደለችም። ፍሬም ራሷ ፍሬ ናት። እዚህ ጋር ያላችሁ ሃኒቾም ሃኒቾ ናት። ሶሲም እንደዚሁ ሄኖኬ፣ አፎሚያ፣ ሌሎቹ ክርስቲያኖች አዎ፣ በፐርሰን ደረጃ በአካል ደረጃ እያንዳንዳችን ራሳችንን፣ ግን ሁላችን በአንድነት ግን አንድ ስጋ ነን። ጳውሎስ ምን አለ? እኛ ብዙዎች ስንሆን፣ አዎ ብዙ ነን። ስቲል ግን ስንት ነን አለ? አንድ ስጋ ነን። እንዴት ተባለ ያንን አንዱን ህብስት እንካፈላለንና ይላል ያንን አንዱን ህብስት ያ አንዱ ህብስት የተባለው የትኛው ነው በየቦታው በየጊዜው የሚቆረሰው የጌታ ኢየሱስ ስጋ እርሱን እንካፈላለንና አንድ ስጋ ነን ሁላችን እኛ ብዙዎችን ብዙዎች ስንሆን አንድ ስጋ ነን ለምን እያንዳንዳችን ሁላችን ያንን ህብስት እንካፈላለንና ስለዚያ ክርስቲያን ሆኖ ከጌታ ስጋ ያልተካፈለ የለም እዚህ ጋር ለምሳሌ ፍሬ የጌታን ስጋ ተካፍላለች፣ ቅዱስ ቁርባን ማለት ነው። የጌታን ስጋ ያንን እሷ የተካፈለችውን ራሱን የጌታን ስጋ አክሊል ተካፍሏል። አክሊል የተካፈለውን ሀና ተካፍላለች። ያንን ራሱን ሶሲ ተካፍላለች። ማነው ሄኖኬ ተካፍሏል። አቮሚ ተካፍላለች። ከሁለት ሺህ ዓመት ቀደም ብሎ ጳውሎስ እራሱ ተካፍሉታል። እራሱን እንዴ። ይኸው ያኔ ሲቆረስ የነበረው ህብስት ራሱ ነበር። እንዲሁን የሚቆረሰው ካላችሁ በህብስት ደረጃ ሁሌም እየተዘጋጀ ይቆረሳል። ግን ያ የምንቆርሰው አንድ ስለሆነ ተብሎ ስለተነገረለት ህብረትነቱ ከጌታ ስጋ ጋር ስለሆነ የተለያዩ ህብስቶች እየተዘጋጁ እንደዚህ ቢቆረሱ እንኳን በዛ በቅዳሴ ውስጥ ግን አንድ የጌታ ስጋ ስለሆነ የሚሆኑት ሁላችንም የምንካፈለው አንዱን የኢየሱስ ክርስቶስን ስጋ በመሆኑ ምክንያት እኔም እዚህ ጋር ያሉ ክርስቲያኖች የምትሰሙ ክርስቲያኖች ሁላችሁ ከኛ በፊት የነበሩ ቅዱሳን አባቶቻችን እናቶቻችን፣ የትኛውም ክርስቲያን ያ ሁሉ የተቀበሉ አንዱን የጌታ ስጋ በመሆኑ፣ በዚህ በአንዱ የጌታ ስጋ ተያይዘን ተሳስረን የኢየሱስ አንድ ስጋ ተባልን። አንድ ስጋ ነን የሚባለው እንደዚህ ነው። ከራሱ ከክርስቶስ ስጋ የተነሳ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያንን አንዱን እንካፈላለንና ተብሎ ይነገርለታል ማለት ነው። ቤሊን አስወርጁ ፍሬ ብሎ የሚበጠ እንግዲህ ትምህርት ነገር ስለሆነ አሁን ማድረግ ተመልከች እኛ ብዙዎች ስንሆን አንድ ስጋ ነን፣ ለምን ያንን አንዱን ህብስት እንካፈላለንና፣ ያ አንዱ ህብስት የጌታ ስጋ ነው ብያቸዋለሁ። ሁላችንም ያንን አንዱን የጌታን ስጋ ተካፍለናል እና ጎልደን ቼን ይሉታል፣ ወርቃማ ሰንሰለት ያንን ህብስት ማለት ነው። እንዴት ሁላችንን አስተሳስሮ አንድ ስጋ አድርጎናልና አንድ ስጋ የተባልነው ከጌታ ስጋ የተነሳ ስለሆነ እኛ ራሳችን የማን ስጋ ነው የምንባለው? ማለት ነው ክርስቲያኖች በአንድነት የክርስቶስ ስጋ። ለዛ ነው ጳውሎስ ምን ይላል ያልኳችሁ በሌላ ስፍራ በቆላሲሳን 18 ላይ እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። እርሱም የአካሉ ማለትም የቤተ ክርስቲያን የአካሉ ማለትም የቤተ ክርስቲያን ብሎ የሚገልጸው አካሉ ናት ቤተ ክርስቲያን አካሉ ናት። እና መጽሐፍ ቅዱሳችን ስለዚች ቤተ ክርስቲያን ነግሮናል። ይህችን ቤተ ክርስቲያን ማወቅ ይፈልጋለሁን? ሰው ለመዳን ከፈለገ ይህ ስለዚች ቤተክርስቲያን ማወቅ መረዳት አለበት። ደህነት ያለው በዚህ ቤተክርስቲያን ውስጥ ስለሆነ ስለዚች ቤተክርስቲያን ጳውሎስ እንዳልኳችሁን በሌላ ስፍራ ሲናገር በኤፌሶን መልእክቱ ምዕራፍ አንድ ከቁጥር ሀያ ጀምራችሁ አንብቡ ብያችኋለሁ። እርሱም ለቤተክርስቲያን ምንድነው? ጠላቶቹን ሁሉ ከእግሩ በታች ካስገዛለት በኋላ ለቤተክርስቲያን ራስ እንዲሆን ሰጠው ይላል። ለቤተክርስቲያን ራስ እንዲሆን ኢየሱስ የዚች ቤተክርስቲያን የዚች ህብረት በቅዱስ ስጋው አንድ የሆነችው የዚች ቤተክርስቲያን ኢየሱስ ራስ ነው ይልና እርሷም ይላል ቤተክርስቲያን ማለት ነው። ቤተክርስቲያንን ማለት ነው። እርሷም አካሉና ይላል የኢየሱስ አካሉ ናት ካለም በኋላ ሁሉን በሁሉ የሚሞላ የእርሱ ኢየሱስ ሁሉን በሁሉ የሚሞላ አዎ ሁሉን በሁሉ የሚሞላ ጌታ ነው። ኢየሱስ ሁሉን በሁሉ የሚሞላ የእርሱ ራሱ ሙላቱ ናት ይላል። ቤተክርስቲያን የኢየሱስ ሙላቱ ናት። አዎ እንዴት ከተባለ ኢየሱስ ራስ ስለተባለ ቤተክርስቲያንን ደግሞ ከሱ በታች አድርጎ አስቀምጧት ማለት ነው። ስለዚህስ፣ አሁን በምድር ላይ ኢየሱስ መንግስቱን አቋቁሟል። ረዲ፣ ይሄ ወንጌል የሚሰራበት ሰዎች ወደ ድነት የሚመጡበት አይነት መንግስትን በምድር ላይ ኢየሱስ ክርስቶስ አቋቁሟል። በምድር ላይም አለ የክርስቶስ መንግስት። ያ የክርስቶስ መንግስት እቺ አካሉ የተባለችው ናት። እርሱ ደግሞ ራስ ነው። ስለዛ ለዚህ ለመንግስቱ ራስ ኢየሱስ ነው ነው። ስለዛ ቤተክርስቲያን የኢየሱስ መንግስት ናት። ኢየሱስ ደግሞ በዚህ ቤተክርስቲያን ውስጥ ንጉስ ነው። ንጉሳችን ኢየሱስ ነው ስንል መንግስት ውስጥ ሆነን ነው፣ ቤተክርስቲያን ውስጥ ሆነን ነው። ከዚህ አንጻር ቤተክርስቲያን የክርስቶስ መንግስት ትባላለች። የክርስቶስ መንግስት ኦኬ።